ሰላሙ አሌይኩም ወረህመቱላሂ በረካቱ። ቤተሰብ እንዴት ናችሁ? ተመልሼ መጥቻለሁ በአዲስ ቪዲዮ። እንዴት ላላችሁ? እኔ በጣም ደህና ነኝ፣ አልሐምዱላ ላይክ ሼር እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። አሁንም ላይክ ሼር እያደረጋችሁ እስከ መጨረሻው ድረስ ተከታተሉኝ። እኒህ ስክሪን ላይ ያረኳቸው ዩቱበሮች ነው ዛሬ ተመልሼ የመጣሁባቸው ልጆች ማለት ነው። እና ወሎዬ ናቸው ወደ ራያ አላማጣ አካባቢ ነው የሚኖሩት። እና በጣም በጣም ቅን ባለ ትዳሮች በጣም ጎበዞች ናቸው። አይታችሁ ከሆነ ብዙ ዩቱበር ሰዎችን የሚያበረታቱበት መንገድ ምናምን ሀታ ቢያበረታቱ እንኳን ምን ያህል እውነታውንና ምን ያህል የሚያስፈልገውን ነገር አይናገሩም። እነዚህ ልጆች ግን እኔ ቪዲዮቸውን ብዙውን አየሁት። ማለት ለሰዎች በተለይ አረብ ሀገር ላለ ሰው ብዙ ልጆች አሁን ቻናል ይገዛሉ። ቻናል እንዳይገዙ የሚያደርጉት ነገር ማለት የሰው ቻናል አሁን ለምሳሌ አንድ ሰው ከሰው ላይ ቻናል ቢገዛ ያ ቻናል ያ ተመልካች የሚያውቀው ሌላ ሰው ሲሆን ወደ ሌላ ሰው ዘንድ ሲተላለፍ ተመልካች ላይኖረው ይችላል። እና ላረጉት ምክር ላረጉት አስተያየት በጣም ብዙ ነገር አድርገዋልና፣ ሀታ የሰሩትን ቪዲዮ ሰዎች ምን ያህል ጥንካሬ እንዲኖራቸው ምን ያህል እንዲሰሩ ለሰዎች ያላቸው አመለካከት በጣም ጎበዞች በጣም ቅን ልጆች ናቸው። የሰሩትን እንትን እንኳን የቆጠረውን ዶላር እንኳን እስከ ማሳየት ድረስ የደረሱ ጠንካራ ልጆች ናቸው። አለ ጨምርላችሁ፣ በርቱ። ብዙ ዩቱበሮች ሰዎች እንዲሰሩ አይፈልጉም። በተለይ አንዳንድ ትልልቅ ዩቱበሮች ሰዎች እንዲጠነክሩ አይፈልጉም። እንደውም ሰዎችን ከዩቱብ ተስፋ አስቆርጠው እንዲተው ገንዘብ እንዳያገኙ የተለያየ ነገር እንዳይሰሩ ይፈልጉታሉና፣ እነዚህ ግን ሀታ ካሜራ ምን አይነት ካሜራ እንደሚያስፈልገን፣ ምን አይነት ማይክ እንደሚያስፈልገን ሁሉም ነገር ነው በደንብ አብራርተው እነሱ ካሳለፉት እንትን አኳያ ማለት ነው እና በጣም ነው የምናመሰግነው። እንደ እናንተ ያሉትን ያብዛልን። ቅን ልዮች ናችሁ፣ በርቱ፣ እኛም እናበረታታችኋለን። እንደዚህ አይነት ለሰዎች ሰዎችን መርዳት ማለት አንድ ሰው በገንዘብ ብቻ ምናምን አይደለም፣ በሐሳብ መርዳት እንደዛ። አሁን ለምሳሌ እናንተ የገዛችሁት ካሜራ አንድ ድሀይቱ በር ተነስቶ መቶ ሺህ ብር መቶ ሀምሳ ሺህ ብር ሁለት መቶ ሺህ ብር አስራ ስምንት ሺህ ብር 20 ብር ላባክን ከሚል ብዙ ምክር ነው ያስተላልፋችሁልን። እኔ ከእናንተ ብዙ ተምር ያለሁኝ። በርቱ ምርጥ ወለየዎች ናችሁ። ምርጥ ባለ ትዳር ደግሞ ደግሞ ወደ ዘረኝነት እንዳታረጉብኝና ልጆቹ በጣም ጎበዞች ናቸው። አንዳንድ ሰዎች ሀታ ቻናል ተብላችቶ እንደዚህ እንደዚህ የሆነ ነገር ምናምን ብትጠይቋቸው እንኳን ያን ነገር በደንብ አብራርተው መንገር አይችሉም። እና እነዚህ ልጆች በጣም ጎበዞች ናቸው እላለሁኝ። የዛሬው ቪዲዮ ይህን ይመስላል። ላይክ፣ ሼር እያደረጋችሁ ስለምታበረታቱኝ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።